መጀመሪያ ለስለ ሱመያ ዶዋር ታገኛለህ፣ ነው ሱመያ ፍለጋ ታደርግልኛለህ ስም በኋላ እኔ

ለሱማያ ነው። ስራት ፌንቃ አልነቀለችም። ከዛ በኋላ ምናለች አለሽ ደሞ እኔ ኮይ ዲስታ ነው ነቀልኩ ትላለች ማለት ነው። ስታስበኝ ያዩ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወዲና የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዲኛ አልሐምዱሊላህ። ሰላም ላይ በየላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ላይክ ሼር እያደረጋችሁ ቪዲዮውን ጀምሩ ለቻናል የአዲስ ሆናችሁ ሰብስክራይብ እያደርጋችሁ ዛሬም ይዤላችሁ የመጣሁት የተለመዱት ፌመሶችን ማለት ነው። እነ ሀዩንና እነ ሰይድን ለይዤላችሁ የመጣሁት ማለት ነው። እነ ሰይድ ምን አላት ሱመያን መውደድና ለመውደድያን ቼክ ላይ መሰለኝ ሱመያም ተነግራለች እንደማትወዲያት እኔም አልወዲያትም አልጠላትምም ብላለች። እና እና ሀዩ ማለት ነው መጀመሪያ ያኔ ዝም ብሎ ሊያዋራት መሰላት እና ለመጎራት ያክል ማለት ነው መጀመሪያ ሲጠይቃት እኔ ሀዩ ነው ወዳታ አለው እንደውም ኮ ድዋ ሳደግ ነው ነገረምኩት እንድትገናኙ እንዲታገኛት የልጆች የምነት ስለሆነች ልጆችን የሚያገኝ እያልኩ እንዲሁም፣ ዛሬም ጁማም ነበር፣ ዛሬም ድዋ ሳደግ ነበር። እንዲሁ ማድርሽ ማድርሽ ማድርሽ ዋለች። ከዛ እኔ ገና እሺ እሷን እጀ ከማምጣቴ በፊት ሰፕራይዝ አለች ነ ቤት ብሎ ቤት ይዟት ይሄዲያል ማለት ነው። ቤት ይዞ ከዛም ሰራተኛ መታያለኝ ወይስ ምንድና መታያለኝ ያለች ቀበታር ጠርጠራ ስትል ከዛ አይነሽ ልሰሪ ተባለች። አይኗን አሰረች። ከዛ ሱመያን እንደምትወጀት መጀመሪያ ተናገሪ ሰፕራይዝ ከመከበት በፊት አላት። ሱመያ ወድሻለሁ ምናምን ምናምን በይ ሲላት፣ አለልም ሷሞኑ አልሳላውቃለች እንዴ ዶ አረጋለሁ ስቲ ረብረ ዝም ብለሽ ነው እንዴ ያለ ሱመያን የምትወጀት ከሆነ አሁን ያልኩሽም በሙሉ አርጊ ሲላት፣ ከዛ እቺ እኮ ሱመያ ናት ሲላት ይሄን ቃል ነቀለች መሰላችሁ። ከዛም እናም ሀዩ ያው ለማስመሰል ነው ወደት አደርሱ መያነ ይሄ አምጣት ፍራሹን ምን ጠጣለው እያለች ነበር። ግን እውነት ሲሆን ግን ወደቀች፣ ራሷን ሳተች ማለት ነው። እናም ሀዩ ልክ እንደሱ መያ በቃ ለዴትም ማልጣላትም ትይሻ ማለት ነው። ወዳታለሁ፣ ደዋረግላታለሁ የምሬ ነው። ሰዓቱ እንዲያረፍድብህ ሄድ ቶሎ ተለምልህ አምጣት፣ አሁን አምጣት እያለች ማለት ነው። ጉሪ አፈላ ሀዩ ማለት ነው ያው ሱመያን ተናግራለች እንደማትወደድ እና ያው እኔ ያሳቀችን በኋላ ነው ማለት ነው። ለምን ራስሽን ሸንሳት ስላት ማለት ነው እኔ ደስታው ነው እኮ በሆነ ጊዜም የሆነ ጓደኛ ወልዴ እንደዚህ ፊት ናቀያለው ስትል ለምን ስታ ለጃን ተሰለበ ይሰል ብላ ቁጭ አራለች። ወይ ሀዩ ዲዋና መዘዝ አላለቀ ማለት ነው። እንዲህ አባትስ ታዲያ ከካሜራ ጀርባ በኋላ መነጋገሪያ ለአንቺ ልጅቱ ቱ ጤነኛ የሌለሽም ሐኪም ቤማሪ ያለብሽ መመርመር አለብሽ። ጤናስ ችግር አለበት፣ በኮሜንት ራሱ ያማታል ሲሉ የእውነት አልመሰለኝ ነበር፣ ከእውነታቸው ነው። አሁን ሌላ ነገር የምታመጭ እያለ ነበር። እና ሲወለድ ልጇን ስለሚመስል ብላ ቆጫለች ማለት ነው። እና እኔ ኮፌንጌ ነቅርኩት ደስ ብሎኝ የደስታው ነው አለች

አለች እሷም ራሷን ስታነብ ልጅቷን ስታያት ደሞ ወደ ስድብ አቃጠለች ማለት ነውና ያው እንግዲህ እውነት ድራማ ካልሆነ ሀያት ችግር አለባት ማለት ነው። ቅንጅላ ፈለክ ካይሪ ይለው ወለ ሞቅ ሞቅ የሚያደርግባት ስኳር በሽታል አመሰም ለማንኛውም ሳይ አስመርምራት አሳክማት ማለት ነው። አንተም ስኳር በሽተኛ እንዳታረግህ ደም ግፊት ሳይኖርባት አይቀርም። ባታይ ከረም ማለት ነው። ገፋ ገፋ የሚያደርጋን ነገርና አሁን ደስታ ነው። የነቀልኩት አላለች ወይ ጉዲ። ቀስ እየሄድኩ ነው የማወራው ድምጽ ይሰማም አይሰማም እንጂ ሰዎች ስላሉ ግን ማለት ነው። አቤት መቼ ነው ነፃነት የሚገኘው ከቶ? እና የቻናል ቤተሰቦች ሰዎች ያው ሰብስክራይብ ማድረጋችሁ እንዲያትልኩ ላይክ ሼር እያረጋችሁ ሐሳብ አስተያየታችሁንም በኮሜንት ጻፉልኝ። እና የሀዩ ነገር በቃ እንደዚህ ነው ማለት ነው። አንዴ ወዲያ ታለው ትላለች ሱመያና፣ ቡታም ቢሆን አላለችም አጥንቷን ቢወለቅ ማለት ሃሮይ ግዲህ ሞታም ከሆነ አለች እትከላት ፈልገሽ በቁማ ማለት ነው። ሞታም ከሆነ አለች አጥንቷንም ቢወለቅ እና ግን በተለየ ዛሬ የሕፃኖች ማለት ነው። የኔ የድሮ እኮ እቃቃ ምናምን የምጫወት ነበር። እና በአብዛኛው ጭንቅነታቸው የእቃቃ ነው መመስረት ይጀመር ማለት ነው። እና የእቃቃ ነው የሚመስለው ወሬ ያው በተለይ የሀዩ ወሬ ማለት ነው። የእቃቃ ወሬ ነው የሚመስለው። እና እና እንግዲህ እኔ እንጃ ብቻ፣ ኔ ምንም ልል አልችልም። ወይ ሀዩ ለማንኛውም ሱመያን እንደምትወጃ ተረጋግጠና ማለት ነው።

ያው ጓደኛዋም ህፃንም ስለሆነች ጀርሚዋ ምናምን ነው ስትል ነበር። ከዚህ በላይ ቃ እንዴ አታባክ መቼም ሀያ ሰባት እና ስምንት ሰበላ ከዚህ ማለት እና ለማገናዘብ ህፃን አይደለችም ያው እንግዲህ ያዩ ማለት ነው። ለማንኛውም ይህን ይመስል ነበር የሀዩና የሱመያ ሳይል ነገር ማለት ነው። መች ነው የሚያወቀው ግን ማለት ነው። ሱመያም ትናንት ወደ ዲራማቸው ተጋለጠ። ለካ ወድሽ ያለው የምትለው ሰይል በይ እያለት ነው ምናምን እያለች ነበርና ይኸው ዛሬ በተግባር አረጋግጣለች ሀዩ እንደምትወድሽ ማለት ነው። ሱመያ እና ለነበረን ቆይታ እጅግ አድርግ እንዲያትራሱ ያው ድምጽ ምን እንደተሰማ ተስፋ አደርጋለሁ። በጣም ቀስ ብዬ ነው እያወራሁ ማለት ነው። ባይ ባይ።